ዜና አረፍት፣ የዳኛ ግርማ ፊጣ አስክሬን ከደቡብ አፍሪካ ወደ ኢትዮጵያ ሲደርስ በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ከፍተኛ የመንግስት ኃላፊዎች በተገኙበት የአቀባበል ስነ ስርዓት ተደርጓል። በተመሳሳይ ሆሳዕና ከተማ በኮሎኔል በዛብህ ጴጥሮስ አደባባይ ከፍተኛ የስራ ኃላፊዎች፣ የዞኑ ነዋሪዎች እንዲሁም ወዳጅ ዘመዶቻቸው በተገኙበት የአቀባበል ስነ ስርዓት ተደርጓል። ዱናሜ ዮሐንስ የዳኛ ግርማ ፊጣ ጡሜ አስክሬን ከደቡብ አፍሪካ ወደ ኢትዮጵያ ሲደርስ በአዲስ አበባና በሆሳና ከተማ ኮሎኔል በዛብህ ጴጥሮስ አደባባይ የመንግስት ከፍተኛ አመራሮች የዞንና የወረዳ አመራሮች እንዲሁም ነዋሪዎች በመገኘት አቀባበል ስነ ስርዓት አድርገዋል። በአስክሬን አቀባበል ስነ ስርዓቱም ላይ ንግግር ያደረጉት የሀዲያ ዞን ዋና አስተዳደር ጽፈት ቤት ልዩ አማካሪ አቶ ታምራ ተንሎ ዳኛ ግርማ ፊጣ ለመላው የሀዲያ ህዝብ አንድነት ዋጋ የከፈሉ እንዲሁም በማህበራዊና ኢኮኖሚያዊ ጉዳዮች ላይ አለፍ ሲልም በሀገር ጉዳይ ላይ በረክቱ ት አስተዋጽኦ አይዘነጋም ብለዋል። በማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር ማዕረግ የብልጽግና ጽሕፈት ቤት ኃላፊ ዶክተር ዲላሞ ኦቶሬ በሀገር ጉዳይ ላይ የማይደራደሩ ሀገር ወዳድ፣ በአንድነት ጉዳይ ላይ ጽኑ አቋም ያላቸው ቆራጥ የህዝብ ልጅ ነበሩ ብለዋል። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በበኩላቸው ዳኛ ግርማ ፊጣ ለህዝብ የኖሩ ብዙ ተከታዮችን የሚያፈሩ ጥሩ የልማት አርበኛ ነበሩም፣ አሁን ያለው ትውልድ ከሳቸው መልካም ተግባራትን ሊማር ይገባል በማለት ይህንን አቀባበል በሰላማዊ መንገድ እንዲደረግ አስተዋጽኦ ያበረከቱ ባለድርሻ አካላትን አመስግነዋል። በስነ ስርዓቱም ላይ የማዕከላዊ ኢትዮጵያ ክልል ምክትል ፕሬዚዳንትና የክልሉ ብልጽግና ጽህፈት ቤት ኃላፊ ዶክተር ዲላሞቶሬ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎ ሰንዮ ወይዘሮ እቴነሽ ሙሉጌታን ጨምሮ በርካታ የዞንና የወረዳ የመንግስት ባለስልጣናትና የዞኑ ነዋሪዎች የተገኙ ሲሆን ዳኛ ግርማ ፊጣ ጡሜ በሕይወት ዘመናቸው ለሀዲያ ህዝብ ያበረከቱትን አስተዋጽኦ የሚዘክር አቀባበል በማድረግ በመጨረሻም የሕይወት ታሪካቸው ተነቦ የአስክሬን ሽኝት ምራግብር ተካሂዷል። የዳኛ ግርማ ፊ ጣጡሜ የቀብር ስነ ስርዓትም አርብ ሚያዝያ 3 ቤተሰቦቻቸው እንዲሁም ወዳጅ ዘመዶቻቸው በተገኙበት ይፈጸማል።